የ2018 ዓ ም የኢትዮጵያ ፕሪምየር ሊግ በሁለት ምድቦች ተከፍሎ በ20 ክለቦች መካከል ይካሄዳል። 380 ጨዋታዎችም ይደረጋሉ ተብሏል። የፕሪምየር ሊጉ ጣማውጣት ስነ ስርዓት ዛሬ የተደረገ ሲሆን ውድድሩ በአራት ከተሞች እንደሚካሄድም ተገልጿል። አዲስ አበባ፣ አዳማ ከተማ፣ ድሬዳዋ ከተማ ና ሐዋሳ ከተማ ውድድሩ የሚደረግባቸው ከተሞች ሲሆኑ ክለቦቹ በሁለት ምድብ ተከፍለ ውድድራቸውን የሚያካሂዱ ይሆናል ተብሏል። የመጀመሪያው ዙር ውድድርም በአዲስ አበባ ና ዳማ ከተማ ላይ ለማድረግ መታቀዱን አክሲዮን ማህበሩ ሲያሳውቅ ቅዱስ ጊዮርጊስ ከኢትዮጵያ ቡና የሚያደርጉት ጨዋታ በመጀመሪያው ሳ ሳምንት እንደሚካሄድ ታውቋል። ጨዋታው የሚካሄድባቸው ስታዲየሞች ሲታወቁ ክለቦች የሚጫወቱበት ቅደም ተከተል እንደዚሁም የጨዋታ ቀና ሰዓት ላይ የደርቢ ጨዋታዎችን መሰረት ባደረገ መልኩ ማስተካከያ ሊደረግ እንደሚችልም ተገልጿል። የተመረጡ ጨዋታዎችም ከምድቡ ሜዳ ውጭ በተለይ ሜዳ ሊደረጉ ይችላሉ የተባለ ሲሆን በመጀመሪያው ሳምንት መርሀ ግብር የምድብ አንድ ጨዋታዎች በአዳማ ከተማ ሲደረጉ የሸገር ደርቢ ጨዋታን ጨምሮ የምድብ ሁለት ጨዋታዎች በአዲስ አበባ የሚከወኑ ይሆናል ተብሏል። የኢትዮጵያ ፕሪምየር ሊግ አዲስ የውድድር ዘመን ጥቅምት 8 2018 ዓ ም እንደሚጀመር ነው የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ይፋ ያደረገው። በዚህ መሰረት በመጀመሪያው ሳምንት መርሀ ግብር በምድብ አንድ ወልዋሎ ከሲዳማ ቡና፣ ፋሲል ከኢትዮጵያ ንግድ ባንክ፣ ሽረ ምድረገነት ከመቀለ ሰባ እንደርታ፣ መቻል ከወላይታ ዲቻ፣ ድሬዳዋ ከተማ ከዋሳ ይጫወታሉ። በምድብ ሁለት ኢትዮጵያ ቡና ከቅዱስ ጊዮርጊስ ሲሆንስ ነጌላ አርሲ ካርባ ምንጭ፣ ባህር ዳር ካዲያ ውሳና፣ ኢትዮ ኤሌክትሪክ ከሸገር ሲቲ፣ አዳማ ከተማ ከኢትዮጵያ መድን ጨዋታቸው እንዲያደርጉ መርሃ ግብር ወጥቶላቸዋል። የኢትዮጵያ የዓለም አትሌቲክስ ሻምፒዮን ተሳትፎ በውስን ርቀቶችና የውድድር አይነቶች የተገደበ ነው። በእነዚያ ርቀቶች የሚመዘገቡት ውጤቶችም ወጥነት የላቸውም። እድሪስ አህመድ የመድረኩን የኢትዮጵያ ተሳትፎና የቶኪዮን ሻምፒዮን አዋቢ በማድረግ ተከታዩን ዘገባ አዘጋጅቷል። ይህ እንዴት ሆነ እየተባለ ነው። የኢትዮጵያ አትሌቲክስ ትላንቱን መምሰል እንዴት ሳይችል ቀረ የሚለው ጥያቄ እየተስተጋባ ነው። የዓለም ሻምፒዮናው ድምቀት በነዛ የማለዳ ዘመናት ጭምር ከዓለም ፊት ስትቀድም በአትሌቶች ብዛትና ጥራትም ሆነ በተሳትፎ አድማሷ ውስን ሆና ነበር። ዛሬስ 1993 ስቱትጋርት የዓለም አትሌቲክስ ሻምፒዮና ኃይሌ ገብረስላሴ ሲያሸንፍ በከበደ ባልቻ ቀዳሚ ድል የጀመረው የኢትዮጵያ የመድረኩ ተሳትፎ በሌላ ምዕራፍ የተገለጠበት ነው። ደግሞም ዛሬ ከአትሌቲክሱ የጎደለው ወጥነትና ቀጣይነትም የተስተዋለበት ነበር። የሃያኛውን ክፍለ ዘመን መቋጫ ዓመታት የ10 ሺህ ሜትር ውድድሮችን በተከታታይ ወጥነት ሲቆጣጠር ማንንም ጣልቃ ሳያስገባ ኤድመንተን 2001 በዚህ መንገድ ቀጣይነት ላይ ምልክቶች መታየት ሲጀምሩ በቀነኒሳ በቀለ ፈጣን ምላሽ ተሰጥቷል። ሌላኞቹ 10 ዓመታት የዚህ አትሌት በድምቀት መታያ ነበሩ። ይህ ሂደት ጥያቄ ውስጥ የገባው ከዴጉ የዓለም ሻምፒዮና በኋላ ነው። ያ ጥያቄ 14 ዓመታት ቢቆጠሩም አሁንም አልተመለሰም። ኢትዮጵያ ይልቁንም በዚህ ርቀት በሴቶች ቀጣይነት አይኖረው እንጂ የተተኪ ክፍተት ብዙ አልታየባትም። የተመዘገቡት ዘጠኝ የወርቅ ሜዳሊያዎች ላይ የስድስት አትሌቶች ተሳትፎ አለበት። መሰረት ደፋርና ሞክታር ድሪስ በልዩነት ይጠቀሱ እንጂ አምስት ሺህ ሜትርን በወጥነት ስኬቱን የሚያስቀጥሉ ውጤታማ አትሌቶችን ማስመልከት አልቻለም። ማራቶን ኢትዮጵያውያኑ አትሌቶች ሜጀር ተብለው የሚታወቁትን ዓለም አቀፍ የጎዳና ውድድሮች በተቆጣጠሩባቸው ዓመታት ጭምር እነዛ ስኬቶች ወደዚህ መድረክ የተመነዘሩባቸው አጋጣሚዎች ጥቂት ናቸው። የመካከለኛ ርቀቱ ተሳትፎ ወደ ወርቅ ሜዳሊያ ለማደግ አመታትን ወስዷል። እነዚያን በዘመናት ሂደት የተገኙ ኮከቦችና የተሳኩ አሸናፊነቶችን በማስቀጠል ረገድ ውስንነቶች ታይተዋል፣ አልተደገሙም በሚያስብል ደረጃ። ይኸው የቶኪዮ የዓለም አትሌቲክ ሻምፒዮና ለዚህ ጉልህ ማሳያ ሆኖ ሊነሳ ይችላል። በሴቶች 800 ሜትር ከኦሎምፒክ አሸናፊነት በቅጽበት በራቀ ሁኔታ ከተለየ በኋላ የመጣው ይህ ሻምፒዮና ብዙ ተጠብቆበት ነበር። መንገዱ ግን ከግማሽ ፍጽ ፍጻሜ ፈቃድ አለም ሌላኛው ጥያቄ በእጅ የያዙት ሲያመልጥ ይዞ ማቆየት ሲሳን ሌሎች አማራጮችን ማማተር የተገባ አይሆንም ወይ የሚለው ነው። በሌሎች የአጭር ርቀት ውድድሮች ብሎም በሜዳ ተግባራት በዓለም አቀፍ ደረጃ ለመፎካከር በሚያስችል ሁኔታ መዘጋጀት ቀጣዩ ቤት ስራ ሆኗል። ተፎካካሪዎች እንዲህ ናቸው ተብሎ ቀድሞ በማይተነበይበት የአትሌቲክስ ትላንታቸው እንዲህ ነበሩ የማይባሉ ሀገራት ጭምር ወደ አሸናፊነት በመጡበት ዘመናዊ አትሌቲክስ ብልጭ ድርግም በሚሉና ቀጣይነት በሌላቸው ውጤቶች በመደሰት ብቻ ነገስ ብሎ አለመጠየቅ ትልቁ ፈተና ሆኗል። ደግሞም እንደ ቡድን ያለመንቀሳቀስ፣ ጠንካራና ደካማ ጎኖቹን ለይቶም ክፍተትን ያለመሞላላት ዝንባሌም ተስተውሏል። ነገስ ብሎ አለመጠየቅ፣ ወጥነት የጎደለው ስልጠና፣ በብሔራዊ አትሌቶች ስብስብ ውስጥ ሆኖ ረዥሙን መንገድ አብሮ አለመጓዝ በቅርቦቹ ዓመታት የተስተዋሉ ክፍተቶች ናቸው። ነገስ አሁንም በአትሌቲክሱ ፈጣን ምላሽ የሚያስፈልገው ጥያቄ ሆኗል። በአትሌቲክስ ውስጥ የቡድን ስሜት መጥፋትና የአሰራር ስርዓት መፋለስ ለውጤቱ መጥፋት ዋነኛ ምክንያት ነው ሲሉ አሰልጣኝ ሀጃ ዴሎ ተናገሩም። አንጋፉ አሰልጣኝ በቶሎ ወደ ውጤት ለመመለስም የብሔራዊ ቡድን አትሌቶችን መያዝና ጠንካራ የአሰራር ስርዓት መዘርጋት ያስፈልጋል ሲሉም ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ዮሴፍ ሹምዬ ተጨማሪ ዘገባ አዘጋጅቷል። በ20ኛው የቶኪዮ የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሁለት የብርና ሁለት የነሐስ ሜዳሊያዎች ውድሯ ማጠናቀቋ ይታወሳል። በሻምፒዮናው የተጠበቀ ውጤት ካልመጣባቸው ርቀቶች መካከል ደግሞ ማራቶን አንደኛው ነው። ትዕግስት አሰፋ የብር ሜዳሊያ ስታስመዘግብ በርቀቱ ኢትዮጵያን ከወከሉ ስድስት አትሌቶች መካከል አራቱ ውድራቸውን አቋርጠዋል። ከማራቶን ቡድኑ አሰልጣኞች መካከል አንዱ የሆነው አሰልጣኝ ሀጃድ ዴሎም ውጤቱ ኢትዮጵያን አይመጥንም፣ ለዚህም ይቅርታ እንጠይቃለን ብሏል። ያገኘነው ውጤት እኛን በፍጹም የሚመጥን አይደለም። እኔ አትሌቶቹንም ራሴንም ወክዬ በጣም ይቅርታን እንጠይቃለን ለመጣው ውጤት። አንጋፋ አሰልጣኝ በቶኪዮ በድል ለመመለስ ተዘጋጅተን ነበር፣ ነገር ግን የነበረው ከፍተኛ ሙቀት ልፋታችንን ከንቱ አድርጎታለን ብሏል። በማራቶን እውነት ለመናገር ጥሩ አትሌቶች አሉ የተባሉ በአሁኑ ጊዜ በአገራችን አሉ ከተባሉ አትሌቶች ተመርጦ ነው የሄዱት። አየሩ በጣም በከፍተኛ ደረጃ አትሌቶችን መቋቋም በሚያቅታቸው ደረጃ ነው። ከአቅማቸው በላይ ሆኖ ከውድድሩ አቋርጦ ወጥቷል። ይሄ በእርግጥ አየሩ ለሁሉም አንድ ነው፣ ግን ምንድን ነው እኛ እንደሚታወቀው ቀድመን ለአትሌቶቻችን ከዛ አየር ጋር የሚቀራረብ አየር ላይ ቢያንስ ቢያንስ ለተወሰነ ጊዜ ሄዶ ሰውነታቸው ለዛ ነገር ዝግ ለዛ አየር ዝግጁ የሚሆንበትን ማድረግ ነበረብን። እሱን አላደረግንም። በዋናነት ግን ቀስ በቀስ በሁሉም ርቀቶች እየታየላለው የውጤት መጥፋት ብዙ ምክንያቶች ያሉት የሚለው አሰልጣኙ፣ የአሰራር መርህ እየተፋለሰ ሕግና ስርዓትም እየተጣሰ መጥቷል ሲል ይደመጣል። የማይታዘዝ አትሌት አለ ለምሳሌ ማለት ነው። እርምጃ መወሰድ አለበት መወሰድ አለበት። አትሌት ወታደር ነው። አድርግ ሲባል ማድረግ ነው። ቶ ሲባል መቶ ነው ፌዴሬሽኑ ራሱ ፌዴሬሽኑ ራሱ አትሌትን የሚፈራበት ደረጃ ላይ ነው ያለው ያለው ይሄ ነገር ሃይ መባል መቻል አለበት፣ እርምጃ መወሰድ መቻል አለበት። በቃ ማንም ይሁን ማንም ትልቁ ላይ እርምጃ ሲወሰድ ነው ሌላው መማር የሚችለው። ሌላው የኢትዮጵያ አትሌቲክስ ስብራት ደግሞ ቀደምቶቹ ላይ ሲታይ የነበረው የመተሳሰብና መቀራረብ ስሜት መጥፋት ነው። ፌዴሬሽኑም የቡድን መንፈስ የሚረብሹት ላይ እርምጃ ሳይወስድ ችግሩ እየተባባሰ መምጣቱ ደግሞ ለዚህ ውድቀት ዳርጎናል ሲል አሰልጣኝ ሀጂ አዴሎ ይናገራል። አሁን ለምሳሌ የኬንያን ቺቤትን በምናይበት ጊዜ ፌዝ በምታሸንፈበት ጊዜ ስታለቅስ ነበረ። የእኛ አትሌታ በርበሬ ራሱ አይኑ ላይ ብትበትን እንደዛ አይነት ስሜት አይኖረውም። ለምን ዋይ? ይሄ አትሌቶቻችን ከመራራቅ አትሌቶቻችን አንድ ላይ ካለመስራት የሚመጡ ሲትዌሽኖች ናቸው። አንድ ላይ የሰራ አንድ ላይ የበላ ይተሳሰባል፣ ፍቅር ይኖራል። ግን አንዱ ከዛ ከመጣ፣ አንዱ ከዚህ ከመጣ እንዴት ይሆናል? እንዴት ይሆናል? ሀይ መባል መቻል አለበት። እኔ መባረር ካለብኝ መባረር አለብኝ፣ በቃ መባረር አለብኝ። መጀመሪያ እኔ ላይ ነው እርምጃ መወሰድ ያለበት። እኔ ችግር ካለብኝ እኔ መባረር መቻል አለብኝ። በቃ እኔ ከአገር በላይ አይደለውም ከሕግ በላይ አይደለሁም። ከስርዓት በላይ አይደለሁም። እኔ ላይ ነው እርምጃ መወሰድ አለብኝ፣ ስህተት ያለው ማለት ነው። ማንም ሰው ማንም ሰው ከሕግ በላይ የሚሆን የለም። የስልጠናው መንገድም እንዲሁ በእውቀት የሚጓዝ ሳይንስንም የሚከተል ከመሆን ይልቅ በባል በወንድምና በዘመድ የተያዘ መሆኑ የአትሌቶች ተሰጥኦ እንዲባክን ኢትዮጵያም ውጤት እንድታጣ አድርጓታል። ዛሬ ሚስቴ ስለሆነች ብቻ ሰዓት ብቻ ይዤ አትሌቶቻችንን እየገደልን ነው ያለ ነው እየገደልን ነው ያለነው። ይሄም ነገር ሀይ መባል መቻል አለበት፣ ሀይ መባል መቻል አለበት። ባሎቻቸው ይምጡ። ኤክስፒሪንስ ካላቸው ሰው ተጠግቶ ልምዱን ቢያንስ ቢያንስ ለተወሰነ ዓመታት ይውሰዱ። ከዛ በኋላ ዋና አሰልጣኝ ሆኖ መቀጠል ይችላሉ። ግን ዛሬውኑ እዛ ቆሜ ስላየው ብቻ አሰልጣኝ ሊሆን አልችልም። በቶሎ ወደ ውጤት ለመመለስም እንደ ቀድሞ የብሔራዊ ቡድን አትሌቶች ተይዘው አቅም ባላቸው አሰልጣኞች እንዲሰለጥኑ ማድረግ እንደሚያስፈልግም አሰልጣኝ ሀጃዴሎ ይገልጻል። ዶክተር ይልማ በርታ ቦሰን ጫካ ውስጥ ያገኝና አውራኝ እንደዚህ እንደዚህ ያለ እና አውራኝና፣ ስም አለኝ የአሁኑ ጄኔሬሽን ከማይ ሞቼ በተቀበርኩ ነው ያለኝ። ለምን ሌላ ነገር አይደለም፣ ልጆቹ ፍቅር የላቸውም። ምንም ፍቅር የላቸውም። ይሄ የሚመጣው ከአሰልጣኝ ነው የሚመጣው፣ ከአሰልጣኝ ነው የሚመጣው። አሰልጣኝ አትሌቶች እንዲገናኙ አይፈልግም። የአሰራራችን ሲስተም መቀየር አለበት፣ በአስቸኳይ በአስቸኳይ። ትራክ ናሽናል ቲም ተፈጥሮ የተወሰነ አትሌቶች ተመርጦ አንድ ላይ መስራት መቻል አለባቸው። የመጀመሪያ እርምጃ ይሄ ነው መወሰድ ያለበት። እኔ ባለቤቴናት ከእኔ ውጭ አሰልጥን የምምትል ከሆነ ቀጥታ አክሽን መውሰድ ያስፈልጋል። በሂደት ተከታታይነት ያለው ውጤት የሚያስመዘግብ ብሔራዊ ቡድን ለመገንባት በቂ የመለማመጃ ቦታዎችን ማዘጋጀት፣ ከዚህ ቀደም በርካታ ተተኪዎች ይገኙባቸው የነበሩትን የትምህርት ቤትና የጦር ሰራዊት ውድድሮችንም ማጠናከር ያስፈልጋል ተብሏል።